ይህ ዜና በቀጥታ እየተላለፈላቸው የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮ ሆኖ በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ሊያደርሰን ነጻነት ደጉ ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ትችላለን። አመሰግናለሁ ተሸማ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ በቢዝነስ ጉዳዮች ተገናኝተናል። አብሯችሁን ቆዩ። በ2017 በጀት ዓመት ባለፉት 10 ወራት ከ92 ሺህ በላይ ለሚሆኑ ዜጎች የስራ እድል መፍጠሩን የምስራቅ ጎጃም ዞን ስራና ስልጠና መምሪያ አስታወቀ። ዞኑ በበጀት ዓመቱ በከተማ ግብርና በአገልግሎት እንዲሁም በኮንስትራክሽን የስራ ዘርፎች የተሻለ የስራ እድል እየፈጠረላቸው መሆኑንም ገልጸዋል። አባ መኳንንት እንደሚከተል ያገርባል በዞኑ የተፈጠረው የጸጥታ ችግር የሚፈልገውን ያህል የስራ ዕድል ለመፍጠር እንቅፋት ቢሆንም በየደረጃው ያለው የስራ ዕድል ፈጠራ ምክር ቤትና የዘርፉ ባለሙያዎች ባደረጉት ክትትልና ድጋፍ ለበርካታ ወጣቶች የስራ ዕድል መፍጠሩን የምስራቅ ጎጃም ዞን ስራና ስልጠና መምሪያ ምክትል ኃላፊ አበጀ አላምረው ገልጸዋል። ወደ አንድ መቶ ሀያ ሰባት ሺ ሰባት መቶ ስልሳ ስምንት አካባቢ ወጣቶች የስራ ዕድል ይፈጠርላቸዋል ብለንነው በቅድ የያዝ ነው ሰማንያ ፐርሰንቱ በቋሚ ሀያ ፐርሰንቱ ደግሞ በጊዜያዊ የስራ ዕድል እንዲፈጠርለት ነው በቅድ የተያዘው። እስካሁን ባለው በአጠቃላይ በስራ እድል ፈጠራ ቋሚ ወንድ አርባ ሁለት ሺ ሶስት መቶ 23169 ድምር ወደ 65494 አካባቢ ጊዜያዊ ወደ 27130 አካባቢ በአጠቃላይ ወደ 92624 ለሚሆኑ ወጣቶች በቋሚና በጊዜያዊ የስራ እድል ለመፍጠር ችለናል። የከተማ ግብርናና የአገልግሎት ዘርፍ እንዲሁም የኮንስትራክሽን የስራ ዘርፍ የተሻለ የስራ እድል የተፈጠረባቸው መሆኑንም ምክትል መምሪያ ኃላፊው አብራርተዋል። በተፈጠረው የጸጥታ ችግር በከተሞች አካባቢ ነው ከፍተኛ የስራ እድል ለመፍጠር ጥረት የተደረገው እንስሳት እርባታ፣ ማድለብ፣ የጓሮ አትክልት፣ የበጋ መስኖ የመሳሰሉት ላይ ከፍተኛ ስራ ሲሰራ ነው የነበረው። በኮንስትራክሽን ደግሞ በግንባታው ዘርፍ፣ በመሰረተ ልማት ግንባታ እና በሌሎችም ዘርፎች የተሻለ ስራ ስንሰራ የነበረበት ሁኔታ ነው ያለው። በአገልግሎት ዘርፍ ደግሞ ምግብና ምግብ ነክ፣ ሌሎችም ዘርፎች ላይ በስፋት ስራ ስምሰራ ነው የነበረው። የተገነቡ ሸዶች መሰረተ ልማት እንዲሟላላቸው ጥረት ሲደረግ መቆየቱን የተናገሩት የመምሪያው ምክትል ኃላፊ በተለይም በእንስሳት እርባታና በማድለብ የተደራጁ ማህበራት ውጤታማ መሆናቸውንም ተናግረዋል። ትልቅ ፈተና እየሆነ ያለው መብራት ነው። አንደኛ የስራ እድል ጸጋ ሲለይ አንዳንድ አካባቢ ካለ መሬት አቅርቦት ችግር አኳያ መብራት በሌለበት አካባቢ ሸድ ይገነቡና ኮንቲነር ይገነባና መንግስት እነሱን የመብራት አቅርቦቱን በተባለለት ጊዜ የማድረስ መሰረታዊ ችግር አለ። ለምሳሌ ደባይ ጥላትግን ወረዳ እኔ በአካል ያየሁት እንዲህ አይነት ችግር ገጥሟቸዋል እና ሌሎችም ወረዳዎች ላይ አለ። ግን በተለይ ከተማ አስተዳደሮች ላይ ግን የመብራት አቅርቦት ብዙም ችግር የለም። ወረዳዎች አካባቢ ግን የወረዳ መቀመጫ አሉባቸው ከተሞች ላይ ውስንነት እንዳለ አይተናለ ለምሳሌ ባሶ ሊበን ወረዳ ላይ በከብት ማድለብ የተደራጁ ወጣቶች ዘንድሮ ወደ ስራ አስገብተናል። ከሁለት ነጥብ አምስት ሚሊዮን ብር በላይ ብድር ተመቻችቶላቸው ማለት ነው። እና እሱን ያደረግነው ምንድን ነው? ውሃ በአቅራቢያ ባለመኖሩ በሳምንት ሁለት ቀን እንደዚህ ውሃ ስለሚያገኙ ስራውን ሲጀምሩ ታላላቅ ታንከሮችን ጭምር አስገብተው ውሃ በሚመጣ ጊዜ አጠራቅመው ከብቶቹ በውሃ ጥም እንዳይጎዱ አስቀድመው ማቴሪያል አሟልተው እንዲገቡ ነው ያደረግነው። እና አንዱም የመፍትሄ አማራጭ ብለን የወሰድነው ነው። በዚህ ነው አምስት አመትና እና ከዚያ በላይ የሞላቸው ማህበራት የደረጃ ሽግግር እንዲያደርጉ በማድረግ የያዙትን ሸድ ለአዲስ የስራ ፈላጊዎች እንዲያስተላልፉ መደረጉሩም ምክትል መምሪያ አላፊው ገልጸዋል። የተሻለ የስራ ዕድል መፍጠር የተቻለ በዞናችን ውስጥ ካሉት ወረዳዎችና ከተማ አስተዳደሮች ውስጥ ቢቸና ከተማ፣ ደጀን ከተማ እና ግንድሮ ከተማ የተሻለ የስራ ዕድል የተፈጠረባቸው ከተማ አስተዳደሮች ናቸው። ሸዶችን ለመገንባት እቅድ ይዘን ከተሞች አካባቢ ወደ መቶ ሰማንያ አምስት ወይም የቅዳችን ስልሳ አንድ ፐርሰንት ማሳካት ችለናለ። ሼድ ማስመለስ ነው እንግዲህ ከአምስት አመትና ከዛ በላይ እየተጠቀሙ ያሉ ኢንተርፕራይዞች በአምስት አመቱ በስራ እድል ስትራቴጂና ፖሊሲ መሰረት አምስት አመት ተጠቅመው የደረጃ ሽግግር አድርገው ለ በአዲስ ለሚደራጁ ወጣቶች ይመለሳል ነው የሚለው አሰራሩ። በሱ መሰረት ከሶስት መቶ በላይ ሸድ ለማስመለስ እቅድ ይዘን ወደ 221 ሸዶችን ማስመለስ ችለና አለ። መሰጠት ላለበት አካል ባልተገባ ሁኔታ ለማይገባው ሰው እንዳይሰጥ በህዝብ እየተተቸ በህዝብ እየተተቸ ነው። ቢቸና ከተማ አስተዳደር ሲሰጥ የነበር ከሁለት መቶ በላይ ኮንቲነር አስመልሶ መጀመሪያም ሲያስመልስ በህዝብ አስተችቶ ሲሰጥም ደግሞ ትክክለኛ ስራ አጥ መሆኑን ሌላ ስራ እድል ያልተፈጠረለት ለሚገባው ሰው እንዲሰጥ በማድረግ ረገድ ቢቸና ከተማ አስተዳደር ሞዴላችን ነው ለኛ። በበጀት አመቱ በዞኑ ለስራ ፈላጊዎች ሀምሳ ሁለት ሚሊየን ብድር የተመቻቸ ሲሆን ሰማንያ አምስት ሚሊዮን ብር ደግሞ የተመለሰ እንደሆነ እንደሆነም ተገልጿል። የተጀመረው የህብረት ስራ ማህበራት ሪፎርም አሰራሮችን በማዘመን ተወዳዳሪነታቸውን ለማሳደግ የሚያስችል መሆኑን የአዊ ብሔረሰቡ አስተዳደር ህብረት ስራ ማህበራት ማስፋፊያ መምሪያ ገለጸ። ዘንገና ኃላፊነቱ የተወሰነ የመስኖ ምርት ግብይትና ግብአት የህብረት ስራ ማህበራት ዩኒየን ከአድማስ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን ጋር በይፋ መቀላቀሉ ተሰምተዋል። ሳሙኤል አማራ እንደሚከተል ያቀርበዋል። ዘንገና ኃላፊነቱ የተወሰነ የመስኖ ምርት ግብዓትና ግብይት ህብረት ሥራ ማህበራት ዩኒየን ባለበት የውስጥ አሰራር ድክመት ምክንያት ለተከታታይ ዓመታት ኪሳራ ሲያስተናግድ ቆይቷል። ዩኒየኑ በህብረት ሥራ ማህበራት ከተቀመጡ የደረጃ መመዘኛዎች በታች ሆኖ በመገኘቱም ከአድማስ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን ጋር እንዲቀላቀል ተደርጓል። የአዊ ብሔረሰብ አስተዳደር ህብረት ሥራ ማህበራት ማስፋፊያ መምሪያ ኃላፊ አቶ አብርሃም ዳኛው ዩኒየኑ እንዲቀላቀል መደረጉ ህብረት ሥራ ማህበራት ያለባቸውን የአሰራርና የአመራር ክፍተቶች በመሙላት በሀገር ኢኮኖሚ ጉልህ ድርሻ እንዲኖራል መሰራቸው ለማስቻል እየተወሰደ ያለው የሪፎርም አካል መሆኑን ተናግረዋል። የአባላትን ተጠቃሚነት ከጊዜ ወደ ጊዜ ለማጠናከር አሰራራቸውን ውጤታማ ለማድረግ የነበረውን የአገልግሎት አሰጣት ወደ ተሻለ መንገድ በአንድ ማዕከል ለመስጠትና የተጠቃሚ አርሶ አደሮችና አባላትን የቴክኖሎጂ ተደራሽነት ለማስፋፋት የማምረት አቅማቸውንም ጭምር በማሳደግ በቂ የዘርና ሌሎችም የግብዓት አቅርቦቶችን ለማመቻቸት ጠንካራውን ደከም ካለው ጋር በመቀላቀል ችግሩን መፍታት አማራጭ የሌለው ጉዳይ ነው። ለዩኒየኑ ስኬታማነት የሁሉንም ድጋፍ እንደሚያስፈልግም ኃላፊው ገልጸዋል። በዞናችን ያሉ መሰረታዊ ኅብረት ስራ ማህበራት በጋራ በመቀናጀት ትላንት ራሳቸውን ችለው የሞከሩት ውጤት ረጅም ርቀት ሊያሰዳቸው ስላልቻለ አሁን ላይ ወደዚህ ሲቀላቀሉ ደግሞ በጋራ ርብርብ እዛ ላይ የነበራቸው ችግር እንዲፈታና የበለጠ ውጤታማ እንዲሆኑ የጋራ ርብርብ ማድረግ ውጤታማ እንዲሆኑ ማድረግ በሀገር ኢኮኖሚም ሆነ በአካባቢያችን ልማት የበኩላቸውን እንዲወጣ ማድረግ የሁላችንም ድርሻ ያለው መሆኑን እያሳሰቡ የአድማስ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን ምክትል ስራ አስኪያጅ አቶ ገዛኸኝ አለሙ አድማስ ዩኒየን ያካበተውን የረጅም ጊዜ ልምድና የፋይናንስ አቅም በመጠቀም የአባላትን ተጠቃሚነት ለማረጋገጥ እንደሚሰራ ተናግረዋል። አድማስ ላይ የተሻለ ልምድ በገንዘብ በመምራት ደረጃም በተለያዩ በህብረት ስራ አሰራር የተሻለ ልምድ ስላለ ዩኒኑ ጋር መቀላቀሉ ለአባላቱ የተሻለ አገልግሎት መስጠት ያስችለዋል ማለት ነው። ዩኒኑ ወደ ኢንዱስትሪ ለሚያደርገው ሽግግር ተጨማሪ አቅም የሚፈጥር መሆኑንም ምክትል ስራ አስኪያጁ ገልጸዋል። አድማስ ዩኒን እንደምታውቁት የተሻለ የሆነ ስራ እየሰራ ያለበት ሁኔታ ነው ያለው። ግብአት ማቅረብ ዋናው የስራ ዘርፍ ቢሆንም ወደ ኢንዱስትሪ በመሸጋገር የተሻሉ ስራዎችን እየሰራ ነው። ያለ ዘንገና ዩኒን የአሰራር ድክመት፣ የውስጥ አሰራር ድክመት ስላለበት አሁን ላይ የዱቄት ፋብሪካ የተጀመረ በስጦታ የተሰጠ ተተክሎ ግን ስራ ያልጀመረ ፋብሪካ ስለሆነ እሱንንም በተሻለ መንገድ ዩኒኑ ላይ ሲቀላቀል ስራ የምናስጀምርበትና እንደአጠቃላይ እንደአድማስ ግን ያቀድናቸው ብዙ የፋብሪካ ስራዎች አሉ። እነዚህን አስፍተን የተሻለ ውጤት ማምጣት የሚቻልበት እድል እንደሚኖርና አባላቱም በተሻለ መንገድ ተጠቃሚ የሚሆንበትን መንገድ እንደምንፈጥር ነው እየሰራን ያለነው ማለት ነው። የዩኒየኑ አባላትም ከአድማስ ዩኒየን ጋር እንዲቀላቀል መደረጉ የካፒታል አቅማቸውን በማሳደግና ጠንካራ የገበያ ትስስር በመፍጠር የአባላትን ተጠቃሚነት ለማረጋገጥ የሚያስችል መሆኑን ተናግረዋል። ዘንገና ከአድማስ ዩኒየን ጋር በመቀላቀል የምናመጣው ውጤት ምንድን ነው? በእኛ አቅም መፈታት ያልተቻለውን ችግር ለምሳሌ፣ በፋይናንስ በተለያየ ነገር መስራት የማንችለውን ከአድማስ ጋር በመቀላቀል እስከ ውጭ ሀገር ድረስ ኤክስፖርት አድርገን ተጠቃሚነታቸውን ለማረጋገጥ ሲባል ነው። እንግዲህ ወደዛ መግባት መቀላቀል ይቻላል። አድማስ ያው ፈጣን ስራ ይሰራል። አርሶ ደሮች ደራሽ ስራ ስለሚሰራ ጥሩ የመስኖ አገልግሎት፣ የመስኖ ዘሮች፣ አጠቃላይ አሰራሮች የሚመረቱ ምርቶች ወደ ገበያ እንዲሄዱ ዘሮች፣ ምናምን አቅርቦት ሁሉንም መቶ ፐርሰንት ሰርቶ አሁን አዊ ዞን ውስጥ ያለው አርሶ አደር ወይም መስኖ ተጠቃሚ ህዝቡ በጣም ይጠቀማል። በይነኝ ዩኒየኑ ከ26 ሚሊዮን ብር በላይ ጥሬ ገንዘብና ሌሎች ንብረቶችን ይዞ ነው የተቀላቀለው።